እኮ ደግሞ ማለት ነው ሳሪ ይሄን ከካደች ደግሞ እኛ ጋር እጃችን ላይ ባለው መረጃ ደግሞ እንጠይቃታለን። ከዛ በኋላ ለምን ደውለልሽ የት ነሽ ብሎ ለምን ደወለልሽ? ቆይ ከዛ የት ነሽ ብሎ ለምን ደወለልሽ? በሽልለልኝ ደውሎልሻለሁ ይሄንን አትከጂ ብሎ ከቤት ከወጣች በኋላ ለአንቺ እኔ ደወለልሽ እንደ

ጓደኛ ያለች ወይ ጓደኛ እንደብልቀሽ እንደነበር እሷን አግኝታችሁ ከሆነ ይደበልቅትች ነበር። ወጣን ሁላችን ደግሞ ወጥን እያለ ቁጭ ብለናል። እሺ ከዛ ወጥተን እያለ አንቺ እየትነሽ ምናምን አላለኝም። መያዙ ብቻ ነው በቃ ተይሻሉ ምናምን አለ እንጂ እኔ ደውለው የት ነሽ ወላሂ አላለኝም። እንዴ እኮ ግን ደውሎልሽ ተይዣለሁ አላለሽም? ደውሎ አይደለም፣ ያችው ጓደኛዬ እኛ ጋር እያለን በርኤ ሪከርድ ዝም ብሎ ተይዣለሁ ነው እንጂ ነው ምንም ነገር አላለም። ኦኬ ዞሮ ዞሮ ለአንቺ ነው ቮይስ ያደረገልሽ እኮ። ይኸውልሽ ማሬ እኔ ታደሰ ይሞት ነው የምልሽ፣ እኔ ጋር ያለውን መረጃ ልንገርሽ፣ እጄ ላይ ያለውን መረጃ ልክ ከቤት ከወጣችሁ ጨመቅ አድርጌ ልንገርሽ። እሺ ውዴ፣ አንቺ ከቤት ከወጣችሁ እናንተ ከቤት ተደነጋግጣችሁ ከወጣችሁ በኋላ ከዛ በኋላ ቆይቶ ለአንቺ ደወለልሽ፣ ቮይስ አደረገልሽ በዋትሳፕ ተይዣለሁ ምናምን ብሎ። ከዛ አንቺ ቮይስ መለሽለት። ስለዚህ አይ ያዙ ዲማ ባ እንደ ያዙ። እንደ ከዛ በኋላ ከዛ በኋላ እሱ ምን መለሰልሽ? ለተን ሞላ ይሄድም። ከዛ በኋላ የለም ሲጀመር ኦኬ እሺ እንደዛ ከሆነ ኦኬ እንደዛ ከሆነ አብራሽ ደግሞ ለነበረችሁ ልጅ ለእሷ ቮይስ አድርጓል። አብራችሁ ለወጣችሁ ትውላች ለሁላችሁ ቮይስ አድርጓል። እሱ አይው ልጅቱ ጋራ ልጅቱ ስልኳን ሰረከ ያለች ማለት ነው። ለሷ ጋራ የማንን ስል የማንን ስል የራሷን። ልጅቱ ጓደኛ አይደለሽና ለሷ ቴክስት ሊያደርግላት አልነገረችኝም። አንነገረችኝ ወይም ማለት ነው። ያንን ወለፋ አይደለም። ኦኬ እሺ ከዛ በኋላ የልጅቷን ስልክ ደግሞ እሱ እጅ ላይ ነበር አይደለ? የተደበደበችው ልጅ የልጅቷ ስልክ እሱ ስልክ እሱ ነው ይዞት ይሄዱ አይደለ? ከዛ በኋላ አንቺ ከወጣች በኋላ ስለዚህ ምን ብሎ ቮይስ አደረገልሽ እሱ? አረ ስለዚህ ዚነት ወላ እነ አላለኝ ምንም ተይዣለሁ ብሎ የሚቀል ነው እንጂ። እንደዚህ ወለዛ ማለት አንቺ ማለት ነው፣ እንደዛ ካልሽ ማለት ነው፣ አንቺ ሀቀኛ ከሆንሽ ማለት ነው። ተይዣለሁ ያለበትን ቮይስ ለእኔ ላኪልኝ። ስሚ፣ እልክልሻለሁ ከፈለገ ማለት ነው። ባልየው መዲና ነው ማሬ እኔ ይኸውልሽ አንዴ ልንገርሽ። ይኸውልሽ እኔ ባልዮን ተይው፣ እኮ ተይው። ባልዮን ፎርጌት አድርጊው። እኔ እያልኩሽ ያለሁት የእሱ ተይው። ይኸውልሽ እኛ ይኸውልሽ ሁሉም ነገር አካሄድ አለው። ይኸውልሽ አሁን አሁን እኔ እያልኩሽ ያለሁት ማለት ነው። ከዛ በኋላ ሚስትየው ላንቺ ደወለችልሽ፣ ተይዣለሁ ካለ በኋላ ማን ደወለልሽ ላንቺ ከዛ በኋላ አረ፣ በታደሰ ሞት አንቺ ምን ሆነሽ ነው እንዴ? አንዴ ሚስቱ ደውላልሽ አለች። ቆይ ኖ ኖ ኖ፣ ያው ልጅ እንደዚህ የምንዋሻሽ እኮ ከሆነ ታደሰ ይንሰኝ ነው የምልሽ። ችግር የለም ለአረቡ እናቴ ትሙት ስልኩ እሰጠዋለሁ። ከተቦለ ይጠራችኋል፣ ሁላችሁ ጎል ትገባላችሁ። ሚስቱ እየደወለችልሽ አንዴ ሚስቱ እየደወለችልሽ፣ ተመልሳችሁ ይፈንኩ ቤት ሄዳችሁ ነበረ። ፍቅር ሀቢበት ስሚ፣ የምትረጂ እኮ አንቺ። ስሚ ላስረዳሽ፣ እኛ ከቤት መልሰን አይገባንም። ምን ሆነች ነው? አንድ ሰው ካላየ ውጭ እንዴት ምን ሆነው የሚዋራው? እኛ ከቤት መልሰን አይገባንም። ለጓደኛዬ ልትገባ ትችላለች፣ ሻንጣዋን ልታወጣ ትችላለች። እኔ ግን ተመልሼ ወደ ቤት አልገባሁም። ኦኬ። ማናት ሻንጣዋ? ስለዚህ ኦኬ፣ ቆይ ቆይ፣ አሁን ወደ እኔ ወደ እኔ እንትን መጣሽ። ስለዚህ ሻንጣዋን ልታወጣ የሄደችው ያቺኛዋ ናት እንጂ አንቺ ደግመሽ አልሄድሽም። ከሚስትየው ጋር ግን ተደዋውላችሁ ምን አወራችሁ? አልተደዋወልንም። ቮይስ አድርጋልሻለች እንዴ? እእኔ እናቴ እየተረዳሁሽ እኮ ነው። እኔ እንደነመሲ ምናምን መጮ አቅቶ ይመዘርሽ? እኔ መጮ ስለማልወድ ነው፣ ነገሮችን ተረጋግቼ ማውራት ስለምወድ ነው እንጂ እንደነመሲ ፎቶችን መለጠፍ ያውልሽ ማሬ እንደነመሲ የምትባለዋ። እቺ ሳሪ ምናም ደም እንደነሱ ኢሞሽናል ሆኜ ማውራት አያቅተኝም፣ ገባሽ? ግን ጀስት እዚህ ጋር ተነጋግረን እንደወጣት መፍታት ስላለብን ነው። መጫወት እኮ መጫወት እኮ የትም አይደርስም። አንድ ሰው እኮ ሊረዳ ከፈለገ መጫወት እኮ የሚረዳ ነገር ትክክል። እኔ ላስረዳቸው መጀመሪያ መጥቻለሁ ያየሁትን። እኔ ሴት ልጅ ነኝ፣ እሷም ሴት ልጅ ናት። ልናገር መጥቻለሁ። ደግሞ አንድ ሰው በአንድ ቃሉ ነው የሚሄደው። እኔ ነገ ጠዋት የማይታጠፍ ነገር ነው። ወጣን ከወቁባ ነው እንግዲህ ደጃፋች ና ዋይተን ቁጭ ብለናል ቁጭ ብለን እያለ እኔ ቤቱን ሲጀምር መንሽ አልገባሁበትም። አሽን በጣም ነው የፈራ ነው መንሽ አልገባሁም። ጓደኛ ባልዩ ነግሮኛል፣ ሻንጣዋን እንዳወጣኝ ማለት ነው። እሷ ተመልሳ ቅጣ ሻንጣዋን እንዳወጣኝ የዚ ነግራን ነግሮኛል። ከዛ ሚስትየው ምን አለችሽ አንቺ? ሚስትየው ምን አለች? ሚስቲቱ አልሰማችው። ማን ነገራት ለሚስትየው? ታዲያ እሺ ሁና ይልኝሽ። እሺ ወደ ዋናው። እሺ እሺ እሺ እሺ ከዛ እንደዚ ብላ ቆባስ ዘሩ ነበር ማለት እኔም፣ ሰዎች ይመጣልኝ ይመጣልኝ፣ ለሚስት እንደዚህ ከቤት ተፈጥሮ ነበር እና እኛም ከዛ ተፈጥሮ ነው ምናምን ስጠር እንደዚህ ተፈጥሮ፣ እኛም ወዴት እንደሄደችው ነው ለሚስት ማለት ነው። አንቺ እንደዚህ በጣም እንደው ያለች ስትል ጠፍታናለች። እኛም እሷም የለችም። ከቤት አዳር ስናይተናል የለችም፣ አጣናት ምናመት አልኳት ከዛ ወጣ ነው ማለት ነው። ይሄ ብቻ ነገርች። ከዛ ሚስትዮ ምን አለችሽ? ከዛ ሚስትዮ ምን ብላ መለሰችልሽ?

ለ ይስ አድርጎልሽ አልሀሳብ ቀጥታ እኔ መደወሉን ውልሽ ማእልሽ መማማሉን ከዚች ከመሲ ከምትባለው ጋር ተማማሉ እኔ በመማማል አደለም ማሬ የማም ነው እኔ እያልኩሽ ያለሁትኝ እያልኩሽ ያለሁትኝ ምንድን ነው እኔ ከዛ በኋላ ሶሻል ሚዲያ ላይ እንደዚህ እንደዚህ እየተወራ ነው ብሎ ለሶስታችሁም ደውሎላቸዋል